ከሀየሎም ሞት ጀርባ ያለው ሴራ ሲጋለጥ ሀየሎም አርኣያና የአሰብ ወደብ ሰላም ጤና ይስጥልኝ ውድ የአዲስ አገልግል ቤተሰቦች እንደያላችሁበት የሰዓት አቆጣጠር እንደምን አላችሁ በዛሬው ዳሳችን የጦር ሜዳ ጀብደኛ የሆነውን ሜጀር ጀነራል ሀየሎም አርኣያን ማንገደለው ኤርትራና ሀየሎም አሰብና ሀየሎምስ ምን እንዳደረጋቸው በሚል ሰፊ ዳሰሳ ይዘንላችሁ መጥተናል። በቅድሚያ እኛን መርጣችሁ አብራችሁን ስለምትሆኑ እናመሰግናለን። ኢትዮጵያ ካፈራቻቸው የጦር ሜዳ ጀግኖችና ፖለቲከኞች መካከል ሜጀር ጀነራል ሀየሎም አርኣያ አንዱ ነበር። ሀየሎም አርኣያ የዓላማ ጽናትና የጦር ሜዳ ጀግንነት እንዲሁም የኢትዮጵያዊነትን ወኔ የተላበሰ ጀብደኛ ጦረኛ ነበር። ቀይ ባህር ግዛታችን ነው፣ ኤርትራ ደግሞ የኢትዮጵያ አካል ናት የሚል እምነቱ ለሞት ዳርጎታል የሚሉ ምንጮች በርካታ ናቸው። በታሪክ ከምናውቃቸው የጦር መሪዎች በተለይም ደግሞ ከአሉላ አባነጋ ጋር ሊነጻጸር የሚችል ታሪክ አለው። እንደሚታወቀው አሉላ አባነጋ አንዴ ክንዴን አሳይቻቸዋለው እንደገና ከመጡም እደግማቸዋለው፣ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራልም ብለው ነበር። የሆነው ሆኖ ሀየሎም አርአያን ማን ገደለው? ጥቅምት 1988 የሀየሎም አርአያ ግድያ በጥንቃቄና አደናጋሪ በሚመስል ስልት እንዲቀላጠፍ ተደረገ። በቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊና ኢሳያስ አፈወርቂ ትእዛዝ ሰጭነት ከሻዕቢያና ከህወሓት ለሳምንታት ስልጠና የተሰጣቸው ቅጥረኛ የመንግስት ነፍሰ ገዳዮች አዲስ አበባ ተገናኝተዋል። የመገናኘታቸው ዓላማ ደግሞ ግልጽ ነበር። የአባቶቹን ርስት የቀይ ባህርን ግዛት ለማንም አሳልፍ ያልሰጥም ያለውን ጀነራል ሀየሎም አርአያን ለመግደል ነበር። በሻቢያ በኩል የግድያው ጠንሳሽና ጠማቂ የሆነው ኡመር ገረወይናይ የተባለ ግለሰብ ለግድያው ዓላማ ሲባል በንግድ ስራ ስም የአዲስ አበባ ነዋሪ ሆኖ ሰነባብቷል። የሀየሎምን ግድያ ካስፈጸመ በኋላ እንኳን እስከ ኢትዮኤርትራ ጦርነት ድረስ በመሃል አዲስ አበባ ነዋሪ ነበር። ሁለተኛው ግለሰብ ወዲ ዑመር የዑመር ገረወይና ልጅና የሻቢያ ደነት አባል የነበረ ሲሆን ሀየሎም ላይ የተጠነሰሰውን የግድያ ፍንጭ እንዳይኖር ለማድረግና ደብዛውን ለማጥፋት ትዕዛዝ ይዞ የመጣ ነው። በሻቢያ በኩል ከተላኩ ገዳዮች መካከል ሦስተኛው ቅጥረ ገዳይ ጀሚል ያሲን የሚባል ሲሆን ሜጀር ጀራል ሀየሎም አርኣያ ላይ ጥይት በመተኮስ በሻቢያና በውያኔ የተሸፈነውን ሴራ ተፈጻሚ እንዲሆን ያደረገው ነፍሰ ገዳይ ነው። በህወሓት በኩል ሴራ ውስጥ በቀጥታ የተሳተፉት ሁሉም በሚባል ደረጃ የሀየሎም የትግል አጋሮች ነበሩ። መለስ ዜናዊ፣ ክንፈ ገብረ መድን፣ በኋላ የደህንነት ሹም የሆነው ጌታቸው አሰፋ፣ ብርሃነ የሚባል የጌታቸው አሰፋ ማች ሲሆን ወዲ ኡመር፣ ኃየሎም አርኣያ አዲስ አበባ በቆየበት ጊዜ በሹፌርነት አገልግሎት የሰጠ ግለሰብ። አሰፋ ጉሬዛ የሚባለው ግለሰብ በበኩሉ ጀሚል ያሲን ተኩሶ ኃየሎምን ከገደለ በኋላ ተይዞ ብቻውን ተቆልፎበት በነበረበት ጊዜ የምርመራ ቃሉን የተቀበለና በየጊዜው ጀማልን ያነጋግረ የነበረ ብቸኛ የሕወሓት ደህንነት አባል ነበር። የመጀመሪያው ገዳይ ጀሚል ያሲን ማን ነው? ይህ ኤርትራዊ ግለሰብ እንጀራ ፍለጋ ስደት ወጣው በሚል ሽፋን ሳውዲ አረቢያ ውስጥ ዘለግ ላሉ ዓመታት የኖረ ሲሆን እውነቱ ግን ውጭ የሚኖሩ ኤርትራውያንን በቡ ለማጥመድ የተመደበ የሻእቢያ ሰላይ ነበር። ህወሀት ስልጣን በተቆጣጠረ ማግስት የጀሚል መቀመጫ አዲስ አበባ እንዲሆን ተወስኖ በፍጥነት እንዲዛወር ተደርጓል። ይህ ደግሞ በደበነፍስ የተወሰነ ውሳኔ እንዳይመስላል ለሀገር ወዳዱ ጀኔራል ሀየሎም አርኣያ የሞት ድግስ እየደገሱ ነበር። መለስ ዜናዊ የኤርትራ ጉዳይ የቀኝ ግዛት ጥያቄ ነው ብሎ በአደባባይ የሚሟገት ብቻ ሳይሆን ይህንን አቋም የሚያረጋግጥ መጽሐፍ የጻፈ የኤርትራ ወዳጅ እንደሆነ ሻቢያና አበላቱ ጠንቅቀው ያውቃል። ስለሆነም አዲስ አበባ በመለስ እጅ መውደቋ ኤርትራን ነጻ ለማውጣት የነበረውን ጥያቄ በማያሻማ መንገድ ከማረጋገጡም በላይ የሻቢያ ሰዎች ኢትዮጵያ ውስጥ በመረጡት ቦታ ባሻቸው መታወቂያ መኖርና ያለቆቻቸውን ትዕዛዝ ማቀላጠፍ እንዲችሉ ዋስትና አግኝተዋል። ይህን ግምት ውስጥ በማስገባት ጀሚል መቀመጫውን ከሳውዲ አረቢያ ወደ አዲስ አበባ ማዛወርም መርጧል። ከባድመ ጦርነት ወዲህ ተመልሰው ለመጡ ኤርትራውያን ስደተኞች ምቾት ሲባል ዛሬም የሚወጣውን ደንብና መመሪያም ልብ ይሏል ጀሚል ያሲን ከሳውዲ ወደ አዲስ አበባ እንደተዘዋወረ ራሱን የንግድ ባለሀብት አድርጎም አስተዋወቀ የጀሚልና የጀባ ድራማ በዚህ ብቻ ለብቃ 300000 የኢትዮጵያ ብር ከብሔራዊ ባንክ ብድር እንዲወስድም ይፈቀድለታል ከህወሀት የውስጥ ሹማምንት ጋር ለመገናኘት የተመቻቸለትን ልዩ ፈቃድ በመጠቀም ኢህአዴግ በሚጠራቸው ይፋዊ ስብሰባዎች ላይ እየተገኘ የህዋት ተቆርቋሪ ወዳጅ መሆኑንም አስመስክ ተመስክሯል። ሁለተኛው ቁልፍ ሰው ዑመር ገረወይናይ ነው። የግለሰብ የሻዕቢያ የደህንነት ሰራተኛ የሆነው ወዲ ዑመር ልጅ ነው። አባትና ልጅ መሆናቸው ዑመር ገረወይናይ አዲስ አበባ ለረጅም ዓመታት የኖረ ነጋዴ ሲሆን በኢትዮ ኤርትራ ጦርነት መፈንዳት ማግስት እንደ እንደሌሎች ኤርትራውያን ከሀገር የተባረረ ግለሰብ ነው። ዑመር በወቅቱ የደህንነት ሚኒስትር ምክትል ከነበረው ጌታቸው አስፋ ጋር የጠበቀ ወዳጅነት እንደነበረውም ይታወቃል። የዑመር ልጅ ወዲ ዑመር የሻቢያ ደህንነት ሰራተኛ ሲሆን የሀየሎም ግድያ ፈጻጻም ለመምራት አዲስ አበባ ሲመጣ አባቱ ባቀረበለት ተሽከርካሪ የጌታቸው አማች በሆነ ወጣት ብርሃኔ ሾፌርነት ተግባሩን ከኤልተን ሆቴል ሲያቀላጥፍ የነበረ ነው። ወዲ ዑመር አዲስ አበባ ገብቶ ማረፊያውን በኤልተን ሆቴል ባደረገ ማግስት ስለ ተልእኮው መሳካት እንዲያማክራቸው የተሰጠውን ዝርዝር በመከተል ተግባሩን ጀምሯል። በየዕለቱ ሰዎች ያገኛል። አንዳንድ ቀን ከማንም ጋር ሳይገናኝ በከተማይቱ ተዘዋውሮ ሲመሽ ሆቴል ይመለ ። ይሁንና በየምሽቱ ከአስመራ ደህንነቶች ጋር በልዩ ራዲዮ መገናኛ አማካኝነት የደረሰበትን ደረጃ ሪፖርት ያቀርባል። ከብዙ ሰዎች ግንኙነት ማድረጉ ቢታወቅም ከጀሚል ያሲን ወይም ያየሎም ግዳ ጋር ፊት ለፊት የተገናኙት ግን በመጣ በ15ኛው ቀን ማብቂያ ገደማ ነበር። የተገናኙት ሁለት ጊዜ ብቻ እንደነበረም ተረጋግጡ። ወዲ ዑመር በጥር ወር መጀመሪያ ሳምንት ላይ ተመልሶ ወደ አስመራ በጠዋት ከመብራሩ በፊት በሹፌርነት አገልግሎት ለሰጠው የጌታቸው አሰፋ ማች ብርሃኔ የመጣውበት ጉዳይ እንዲሳካ ያደረግክልኝ ድጋፍ ከልብ አመሰግናለሁ በማለት የተሰማውን ምቾት ገለጸለት። እናም ወዲ ዑመር አዲስ አበባ ለቆ በወጣ እለት አመሻሽ ላይ ሀየሎም አርኣያ በመኖሪያ ቤቱ ዘና ብሎ እየሰራ አካሉንም እያዝናና ነበር። ይሁንና የቤቱ ስልክ ደውሎ ሲያነሳ መስመር ላይ ወዳጁ ፕሮፌሰር እንድሪያስ ሸቴ ቀርቦ ምሽቱን አብረው እንዲዝናኑ ይጋብዘዋል። ሀየሎም ያን ዕለት ለመውጣት ስሜት እንደሌለው በመግለጽ ይቅርታ ጭምር ቢጠይቅም ፕሮፌሰሩ የልምን ያህል ለእኔ ስትል ተቸገር በሚል ይማጸነዋል። በጨዋታ ወዳድነቱና ከተራው ዜጋ ጋር በቀላሉ ተቀላቅሎ የመላመድ ባህሪ እንዳለው የሚነገርለት ሀየሎም የወዳጁን ተማጽኖ መጋፋት ኀፍረት ሆኖበት በመጠጥ ቤት ለመገናኘት ይወስናሉ። ብዙ ጊዜ እንደሚያደርገው ሁሉ ሀየሎም ጠባቂ ወይም አጃብ ይዞ መዝናኛ ስፍራ አልሄደም ነበር። እንድርያስና ሀየሎም ተገናኝተው መጠጥ አዘው ብዙ ሳይቆዩ ጀሚላሰን ሰን ወደ መጠጥ ቤቱ ዘልቆ በመግባት ሰላምታ ተለውጦ ከሀየሎም ጠረጴዛ ይቀላቀላል ካፍታ በኋላ ሰላማዊ ጨዋታ ይመስል የነበረው የቃላት ልውውጥ ከረር ወዳለ ንትርክ ይለውጣል። ሀየሎም ባጋጠመው በዚያ ጎል ንትርክ አፍሮ ይሆን ወይንም የሚጠረጥረው ጉዳይ ይኑር ባይታወቅም ዝምታን መርጧል። በስንት የጦር ፍልሚያ ሜዳ ላይ በሁኔቱ አደቀ ጀግና ከፊቱ ተቀምጦ ከሚያንጓጥጠው ግለሰብ ጋር አፍ ለመካፈት አለመሻትን መረጠ። ምን ትኮፈሳለ? የእኛ ተጋዳ ላይ ድንቄም ዝነኛ ኮማንደር፣ አንተን ብሎ ጀግና ተናገር እንጂ መኩራትህ ይሆን እንዴ እያለ አየሎምን ወደ ጸብ መጋበዝ ጀመረ። የመጣበትን ተልእኮ ጠንቅቆ የሚያውቀው ጀሚል የአየሎምን ንዴት ለመጫር ሲል ለገላጋይ የማይመች ሆኖ ግርግር ፈጠረ። የሞት ድግስ የተደገሰለት ሜጀር ጀራል አየሎም ጀሚል የተባለውን ገዳይ ታግሶ ጥፋለኝ ከፊት ያንተ ሰው ሲል ጀሚልን ገፈተነው። በዚህ ወቅት ጀሚል ያሲን ከቡና ቤት ተጣድፎ ወደ መኪናው በመሄድ ሽጉጥ ይዞ ይመለሳል። ወደ መጠጥ ቤቱ ከተመለሰ በኋላ አንዳች ቃል ሳይተነፍስ ሐየሎም ላይ ደግኖ በመተኮስ ወለሉ ላይ ይጥለዋል። በረጅሙ የትግል ውጊያ ዘመን የተለያየ የመቁሰል አደጋ ደርሶበት መልሶ እያንሰራራ እንደነብር ይዋጋ የነበረው ጀግና ጥይት አይበሴ እየተባለ ስንኝ የተቋጨለት ዜማ የተቃኘለት አካሉን እንኳን ማላውስ ተስኖት እስከ ወዲያኛው ተሰናበተ። በጦር ሜዳ ሙያ የተካኑ የደርግ አዋጊዎች ተኩስ ያልጣሉት ጠንካራው ተጋዳላይ በሚያምናቸውና የትግል አጋሮች ናቸው ብሎ እምነቱን በጠለባቸው ሸፍጠኞች ሴራ ወጥመድ ስር ወድቆ ከመሸታ ቤት ወለል ላይ ተዘረጋ። አሟሟቱን አቀናብረው ቀምመው እንደ ጀግና ሳይሆን እንደ መሸተኛ እንዲሞት ፈረዱበት። ሀየሎምን ሞት ያረጋገጠው ነብሰ ገዳይ ጀሚል ያሲን በመጣበት ተመልሶ መውጣት ጨለማው ውስጥ ተሰወረ። እውነትነቱ በማያሻማ መንገድ በጥናት ክፍላችን ባይረጋገጥም አየሎምን ለመግደል ጀሚል በዚያን ዕለት የተጠቀመበትን ሽጉጥ ያገኘው ወቅቱ የአዲስ ፖሊስ ኮማንደር ከነበረው የህወሓት ታጋይ አራንሺ ገብረ መስቀል እንደነበር የሚጠቁሙ ፍንጮች መኖራቸውን ግን ሳናነሳ እናልፍም። ሀየሎም በተገደለ ሁለተኛ ቀን ከህወሓት ደህንነት ጆሮ የገባ ስበር መረጃ እንዳመለከተው ነብሰ ገዳዩ ጀሚል ያሲን በኤርትራ ኤምባሲ ተሸሽጎ ይገኛል የሚል ነው። ኋላ እንደታየው ስለ እስረኛ አያያዝ ከኤርትራ ሹማምንት ጋር በጋራ ምክክር ከተደረገ በኋላ ጀሚል ያሲን ለኢትዮጵያ ሁለት ፖሊሶች ተላልፎ ተሰጠ። አያሌ የታሪክ ጸሐፍት እንደሚጽፉት ብዙ ሊቃ እንደሚናገሩት ከነባር የህዋታ ጋዮች ሲነገረ እንደምንረዳው ሀየሎም የተገደለው ኤርትራና ቀይ ባህር ላይ በነበረው የማያወላዳ አቋም ነው። እንደ ምንጮቻችን ገለጻ ከሆነ ሜጀር ጀራል ሀየሎም በሕይወት ቢኖር ኑሮ የኢትዮጵያ ካርታ ቅርጾ አይቀየርም። ኤርትራም የእናት ሀገር ኢትዮጵያ ግዛት ትሆን ይሆን ነበር። ብትገነጠል እንኳን የባህር በርም ይኖረን ነበር። ሜጀር ጀነራል ሀየሎም አርኣያ ወደ ትጥቅ ትግል ከተቀላቀለበት 1968 ዓ.ም ጀምሮ ህዝባዊና ድርጅታዊ ኃላፊነት ተሸክሞ በዓላማ ጽናት ግዴታውን ተወጥቷል። በወታደራዊ ሳይንስና ጥበብ የተካነው ታጋይ ሀየሎም አርኣያ በ17 ዓመት የትጥቅ ትግል ታሪካዊ አንጸባራቂና ለትውልድ የሚተርፍ ጀግንነትን ፈጽሞ ከተራው ወታደር እስከ ጀነራልነት በተለያዩ ፈታኝ አውደ ውጊያዎች በበሳል አመራርነት በቆራጥነትና በጥበብና በስልት በመብራት ተዋግቶ ያዋጋ ጀብደኛ እንደነበር የህይወት ታሪኩን ስናገላብጥ ያገኘነው መረጃ ያመላክታል። ውድ የአዲስ አገልግል ቤተሰቦች ኢትዮጵያዊው ጀብደኛ ሜጀር ጀኔራል ሀየሎም እንዴት፣ መቼና በማን ተገደለ በሚለው ዙሪያ ተዘጋጀነው ሰፊዳሰሳ ሰፊ ዳሰሳ የተከታተላችሁትን ይመስል ነበር። አምራችሁን ስለነበራችሁ ምስጋናችን ከልብ ነው። ሰናይ ጊዜ።